ሐሙስ ሜ 292025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሚ። የዛሬው ርዕሳችን የሚሆነው ክርስትና መለኮታዊ ግንኙነት ይላል። በእርሱም የዘላለም ህይወትን የምታገኙ እየመሰላችሁ መጻሕፍትን ትመረምራላችሁ፤ እነዚሁ መጻሕፍት ስለ እኔ የሚመሰክሩ ናቸው። የዮሐንስ ወንጌል 5:39 የክርስቲያን ህይወት ስለማምለክ ወይም መጽሐፍ ቅዱስን እንደ ታሪክ መጽሐፍ ስለማንበብ ብቻ አይደለም። በሳምንት ለሰባት ቀናት በቀን ለሃያ አራት ሰዓት እንድንኖረው የተሰጠን ህይወት ነው፣ መለኮታዊ የሆነ ህይወት ነው። እግዚአብሔር ለሰው መንፈስ ያካፈለው ወይም የሰጠው የራሱ የእግዚአብሔር ህይወት እና ተፈጥሮ ወይም ማንነት ነው። ክርስትና ምን ማለት እንደሆነ፣ የእውነት ክርስቲያን ማን እንደሆነ በመጽሐፍ ቅዱስ ውስጥ ካሉት መሰረታዊ እውነታዎች ጋር ሳይገናኙ በህይወት የሚያልፉ ብዙዎች አሉ። ይህ የሚሆንበት ምክንያት መጽሐፍ ቅዱሳቸውን ስለማያጠኑ ነው። ኢየሱስ ግን ቅዱሳት መጽሐፍትን እንድንመረምር አዞናል። ልናውቃቸው የሚገቡና ለእኛ እጅግ ጠቃሚ ሀብቶች ባይሆኑ ኖሮ ቅዱሳን መጽሐፍትን እንድናጠናና እንድንመረምር አያዘንም ነበር። ጳውሎስም ደግሞ የእግዚአብሔርን ቃል ማንበብ ብቻ ሳይሆን ማጥናት እንዳለብን አጥብቆ መክሯል፤ ምክንያቱም ያለ ጥናት ሊገኙ የማይችሉ ጥልቅ መገለጦች ስላሉበት። ቅዱሳን መጽሐፍትን ስታጠኑ፣ እንደ ክርስቲያን፣ እኛ ከእግዚአብሔር ጋር እውነተኛና ሕያው የሆነ ግንኙነት ወይም ተዛምዶ እንዳለን ታውቃላችሁ። ክርስትና ሃይማኖት አይደለም! ውጫዊ ተግባሮቻችሁ ሁሉ ማለትም መጸለይ፣ ስጦታዎችን መስጠት፣ መጽሐፍ ቅዱስን ማጥናትና በቤተ ክርስቲያን ህብረት ውስጥ መሰባሰብ አይደሉም ለክርስትና ትርጉም የሚሰጡት። እውነተኛ ክርስትና ከእግዚአብሔር ጋር ትክክለኛ ግንኙነት ማድረግ ማለት ነው፣ ይህም የሚሆነው እግዚአብሔርን መለኮታዊ ባህሪ ወይም ማንነት በመቀበል አንድ ሰው ከእግዚአብሔር ሲወለድ ነው። ይህ በአንድ የተወሰነ ጊዜ ላይ የሚከሰት ወሳኝ ገጠመኝ ነው። አንድ ሰው ይህ መቼ እንደተከሰተ በእርግጠኝነት አለማወቅ አይችልም ምክንያቱም ይህ አስተውሎ በማወቅና በመለወጥ እሳቤ ከህያው እግዚአብሔር ጋር ለመገናኘት የተደረገ ገጠመኝ ስለሆነ፣ ያለዚህ ግንኙነት ውጫዊ ተግባሮቻችሁ ሁሉ ባዶ ናቸው። ሆኖም ግን ከጌታ ጋር በዚህ እጅግ ጠቃሚ ግንኙነት ውስጥ በምትሆኑበት ጊዜ፣ በአምልኮና ለጌታ እራሳችሁን በማስገዛት የምታደርጉት እያንዳንዱ ድርጊት ከፍተኛ የሆነ ኃይል ይለቃል፤ በተጨማሪም ዘላለማዊ ጠቀሜታን ይይዛል። የዛሬውን አጭር ጸሎት አብረን ውድ አባት ሆይ፣ ከአንተ ካንተ ጋር ወደ ሆነ ትክክለኛ፣ እውነተኛ፣ ተጨባጭ እና ህያው ግንኙነት ውስጥ ስላመጣኸኝ አመሰግናለሁ። በመንፈስህ ተሞልቼ ካንተ ተወልጅ ተወልጃለሁ በተጨማሪም ያገኘሁትን መለኮታዊ ተፈጥሮ በማወቅ እንዲሁም ያንተን ፍቅር፣ ጥበብ፣ ኃይል ላለሁበት ዓለም በተግባር አሳያለሁ፣ ካንተ ጋር ባለኝ አንድነት እውነታ ውስጥ በየቀኑ እመላለሳለሁ። ይህን እውነት እንዳውቅና በዚህ እውነት ውስጥ እንድኖር ስለሰጠኸኝ ልዩ መብት አመሰግናለሁ፤ በኢየሱስ ስም። አሜን። ለተጨማሪ ጥናት፦ ሁለተኛ ቆሮንቶስ 5:17፣ ቆላስያስ 1:26-27፣ ዮሐንስ ወንጌል 5:11-12፣ ሁለተኛ ጴጥሮስ 1:4። ተባርካችኋል።